አሰላም አሌይኩም ራህመቱላሂ ወበረካቱ። ወዳጆች ዛሬ የምንሰራው ቱፋህ ሀላ ነው ማለት ነው። ቱፋህ ሀላ እዚ ጋ ቱፋ እፈቅ ያለሁ ማለት ነው። እዚ ጋ ደሞ ሁለት መላጋ የተፈጨ ጊርፋ፣ ሁለት መላጋ ሱካር ቡኒ ማለት ነው። ሱካር ቡኒ ሱካር ቡኒ ከላላችሁ ነጩን መጠቀም ትችላላችሁ። አሁን እሳታችን ላይ አድርገን ለብ ለብ እናደርገዋለን። ትንሽ ለሞቀ ሞቀ የምናደርገው ምርጥ ቆንጆ የሃላ ተገሃዋ ጋራ እንግዲህ የቢመጣባችሁ ለሰዎቻችሁ እኔ ሰዎች በጣም ነው የሚወዱት። ይሄንም ማለት በቤታቸው ተፋሃችን በስሏል። እዚጋ ያዘጋጅቶትን ስኳር እና እየፋ ጨመርኩበት።

እንደ እንትናችሁ ነው የምታደርጉት ማለት ነው። እንደ ብዛቱ እና ማነስ ስጋ ጅብና ኪሬ አዘጋጅ ይቻላል። ስድስት ፍሬ ማለት ሶስት ማላጋ ስኳር ቦድር ላይ ተፈጭ መቶ ግራም ደግሞ ዝብዳ መቶ ግራም ጂብና ኬሪ የተፈጨ ሱካር ዝደ ፋኪም ቦደር ምናምን ተናመለብ ከዛ ሸፍት እናደርገዋለን።

ትንሽ ትንሽ አንተኛ ወደታቸው በዚህ መልኩ አዘጋጅቼ ጨርሻለሁ አጂናን ማለት ነው። ነጮት እንደዚህ ነው የምናዘጋጀው። አሁን ቅድም ይዘጋ ያዘጋጀሁትን ቱፋ ተታይ ላደርግ ነው ማለት ነው። በትንሽ በትንሿ ነው የምናደርገው። አይቃ ሰርታችሁ ቁመሱት። ስሩ ስሩ፣ ምርጥ ሀላ ነው። እንግዲህ እዚህ የመጣባችሁ በዚህ ማኩ ቱፋህን አዘጋጅቻለሁ ማለት ነው። ትንሽ በትንሹ ነው የምናደርገው። ከዛ እንደዚህ እናስተካክላታለን። ደግሞ በዚህ መልኩ ጨርሻለሁ። ቱፋህ ይሄን ከዚህ ጋር እንተፈጭቻለሁ። ጅብራ ኬሪና ይሄን ካሊም ማለት፣ ካሊም እንሰራ ከዚህ ግማሹ ጅብራ ኬሪ ጋራ ማለት ነው። አሁን እዚህ ጋር አላረግ ነው ማለት ነው። አና በዛም ትንሽ ትንሿ ነው የምናደርገው መሸን ይሄ እንትን ይላል ቲበዛ በጣም ከስብጥና ማለት ይነፋል ልክ እንደ ዳቦ ለተይቶቻ በዚህ መልኩ እንትን የናረቀ አዘጋጅቻለሁ ማለት ነው። እዚህ ጋር እንትን አዘጋጅቻለሁ፣ የተፈጨ ሎዝ ሎዝ ማለት ነው። ከላይ የምናደርገው ላዚም ከላይ ሎዝ ያስፈልገዋል ማለት ነው። ሐላቱ ቱፋህ ትንሽ ትንሽ ማና በዛም ሎዜም በዚህ መልኩ ጨርሻለሁ። አሁን ፍሬም የለኩሻለሁ። ተሰማው ፍሬም ላይ እጨምራለሁ ማለት ነው። ፍሬም የለኩሽ ሰምቶልኝ ኬክ ምናምን ሀላት እንሰራ፣ መጀመሪያ ፍሬሙን እንሽቆል ጥሩ ነው። ሴቶች ሀላችን እየበሰለ ነው፣ ትንሽ ቀረው። ሀላችን በሰለ እናወጣው ነው። አያችሁ ሲያምር። አሁን እዚህ ጋር ያዘጋጀዋለሁ። ልጅቷ ነገ አፍላለባት ትምህርት ቤት እዚያ የምትሄድ ነው ያዘጋጀው እዛጋ አደርገዋለሁ ማለት ነው። እች ትወጣለች። እያንዳንዷ አወጣቷል። ደቶች እያት እንደት እንደሚያምር